ዛሬ ልዩነት ደስ የሚል ጎዶ ሳገኘው ምን ደንቃችኋል እንዲ ለሩት አይደለም ገና ገና ትልቅ ነገር ይገባታል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንዴት አላችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ በጣም ደስ ብሎናል። ብዙ ነገር ግን አለ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንዲቆርጉ ጋብዛችሁ አለውኝ በጣም ደስ ብሎኛል። ባይዘዌ ምክንያቱም ሩታ አይደለም መኪና ከዚህ በላይ ከዚህ በላይ በጣም በጣም ብዙ ነገር የሚገባት ልጅ ናት። መቅድሚያ እንኳን ደስ ያለሽ የኔ ቆንጆ የኔ ልዩ እህት ማለት ነው እና አንዳንድ ኮሜንቶች ናቻለሁኝ በዛም ዙሪያ ያመጣበታለሁ። ነገር ግን እኔ አንድ ሀሳብ ልነግራችሁ ፈልጋለሁ። ለሩትዬ ከውጭ የመጣላት እቃ ላይ የሱስ ምንድን ነው? መኪናውስ ደግሞ የመኪናው ባለቤት ማን ነው? ሚስጥሩ ምንድን ነው? እንግዲህ አብራችሁን ከቆያችሁ ቪዲዮ እስከ መጨረሻ ድረስ የምትከታተሉት ወይንም ደግሞ የምታገኙት ኖታ አይኖራል ማለት ነው። ግን ቪዲዮን እንደተለመደው ላይክ እያደረጋችሁ ሼር እያደረጋችሁ እንዲሁም ደግሞ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ በድጋሜ። ውድ ተመልካቾች እንግዲህ ሩትዬ በቅርብ ጊዜ አረገዝኩ ስትለን እውነት ኡነት አልመሰለም ነበር። ጨርቅነው ውሸት ነው በጣም ብዙ ነገር ብለናል ብላችኋል። ነገር ግን እውነታው ደግሞ እንግዲህ እኔ ቦልድ እንኳን እውነት አይመስላችሁም በቃ እናንተ እያለች ስትለን ነበር። እንግዲህ ወልዳ ታቅፋ አሳይታናለች። በዚህም ደግሞ እጅግ በጣም ደስ ብሎናል። ምክንያቱም የመጡበትን የደረሱበትን ደረጃ እናየዋለን ከኢትዮጵያ እስከ ዱባይ ድረስ እጅግ በጣም የሰው የሚወዳቸው ትልቅ ቦታ አክብሮት ያላቸው ልጆች ናቸው። ለዚህም ደግሞ እኛ በምንሰራው በምንጠቀምበት በተለይ ደግሞ ፎቶቸውንም ሆነ ቪዲቸውን እንደፈለግን ስንጠቀም ለእኛም ትልቁን እድል ሰጥተውናልና ትልቅ ትልቅ ክብር ምስጋና ይገባቸዋል እነዚህ ልጆች ማለት ነው። ሲቀጥል ደግሞ አብርሽ ለሩታ እንግዲህ ብዙዎቻችን የምናውቀው አብዛኛው በተለይ ደግሞ በውጭ ሀገር የምትኖሩ ሰዎች ታውቁታላችሁ ተስፋ አደርጋለ ይህን ነገር ስናገር ማለት አረቦች ናቸው ሚስቶቻቸው ሲወልዱ ወይንም ደግሞ አረገዝን ሲሏቸው የወርቅ ስጦታ እንዲሁም ደግሞ የመኪና በቃ በጣም ለየት ለየት ያለ ነገር ሲያደርጉ የምናየው ማለት ነው። እና አብርሽ ደግሞ ቀዳሚውን ቦታ ይዞታል ብዬ አስባለሁ። በእርግጥ ሌላም ወንድ የለም ማለት አይደለም፣ ብዙዎች ሊያደርጉ ይችላሉ። ግን ደግሞ እንዲህ በወጣትነት ወይንም ደግሞ ዩቱበሮች ሆነ ሶሻል ሚዲያ ያሳዎች ሆነው እንደዚህ አይነት ድርጊት ሲያሳየን የመጀመሪያው ብዬዋለሁ እኔ እና ሩታ። ከዚህ በላይ አይደለም። መኪና በጣም ትልቅ ነገር የሚገባት ልጅ ናት። ልጅን የሚያክል ነገር ወልዳ ሰጥተዋለች። በጣም ብዙ ዝነኛነትን እንዲያገኝ ያደረገችውም ሩታ ናት ብል ማጋነን አይሆንብኝም። አይነው አውቃለው። ይሰራል ብዙ ነገር። ነገር ግን ሩታን ካገኘ በኋላ አብርሽ የደረሰበትን ደረጃ ታውቁታላችሁ። ከአሁን በፊትም ከፍቅር ጋር ሲሰራ እንደነበር እናውቃለን። ከእሷ ጋርም ጥሩ ግንኙነት ነበረው፣ ነገር ግን የመጀመሪያውን ሪከርድ የሰበረችው ሩታ ናት፣ እና ሩታን ካገኘ በኋላ እጅግ በጣም በርካታ ላይፎቹ የተቀየሩለት ጀግና ወንድማችን ነው። ስለዚህ ለሩታ መኪና ቢገዛ ይደንቃችኋል ወይ? እኔ ያንስባታልና የምለው ከዚህ በላይ ቤት ገዝቶ ለብቻዋ ቢሰጣትስ ይገባታል። ለነገሩ እሷ መግዛት ትችላለች። ለነገሩ ይህ መኪና አሁን ለሩታ ትልቅ ነገር ነው። በተለይ እናቶች ሲወልዱ ገበያ ብሄዱ የሚፈልጉት ነገር ቢፈልጉ እሱን መጠበቅ አይጠበቅባትም። ባሏን ና ውሰደኝ፣ አቶ ውሰደኝ አትልም። መኪናን አስነስታ ሄዳ ልጇን ከኋላ አስቀምጣ፣ ምትፈልገውን ነገር አድርጋ ትመጣለች። እንዲሁም ደግሞ ቪዲዮም ለመስራት ብትፈልግ በዚሁ ልጇን ከኋላ አስቀምጣ ሂዳ ሰርታ መምጣት የምትችል ያደርጋታል ማለት ነው። እና እኔ በጣም በጣም ደስ ብሎኛል። ከዚህ በላይ ደግሞ በጣም ደስ ያለ ነገር እናቶቿ፣ ቤተሰቦቿ እንደዛ ሲሉ በጣም ይቆጫቸው ነበር። ዛሬ ግን ደግሞ እዚህ ደረጃ ላይ ስትደርስ እንደዚህ አይነት ቦታ ሲሰጣት ምን ይሰማቸዋል የሚለው እኔ ባያቸው ደስ ይለኛል ማለት ነው። ተመልካቾች እንዲሁ አይዱታ ምን ያክል ስሜቱ አንዳንዴ የሆነ ደስ የሚል ነገር ሲሰጣችሁ ደስታችሁን የሆነ ጸጥ የምትሉት ነገር አላል፣ ደንግጣችሁ እንደዘንት ስሜት ነው የታየባት ሴቷ ላይ እና አብሮሽ ይገባታል ብሎ ይህን ነገር በማድረጉ ለእኛ ለሴቶችን ኩራት ነው። ሌሎች ወንዶችም ከአብሮሽ እንድትማሩ ላለው እንግዲህ መኪና እንኳን ባይቻል ሌላ ሌና ነገር ቢያደርጉ ላላችሁ ውላ ተያያዘ ከማውራት የተነሳ ማለት ነው እና ቤተሰብ በጣም ደስ ብሎኛል እውነት ለመናገር ደስ ያላችሁ ልጆች ላይክ ሰብስክራይብ ሼር እያደረጋችሁ እስኪያሳዩ ሼር ባታደርጉ እንኳን ላይካችሁና ኮሜንታችሁን እጠብቃለሁ። ማለት የሷ ደስታ ያስደሰታችሁ የሷ ስጦታ የእኛም ስጦታ ነው ብላችሁ ያላችሁ ይህን ስሜት ይሰማችሁ ሁላችሁ ኮሜንት ላይ ሀሳባችሁ መግለጽ ትችላላችሁ ማለት ነው እና አብሮች ለእኔ በጣም ነው ያኮራኝ። የምሬ ነው ምላችሁ እንዳልኳችሁ መለጋገም ባይሁ እንዳይሆንብኝ ይሄ ሲያንሳት ነው ብያችኋለሁ። ከዚህ በላይ ገና ብዙ ነገር ሊያደርግላት ይችላል ማለት ነው። እንዲሁም ደግሞ ሌላው ደግሞ አንድ ሌላ ምነግራችሁ ነገር ይኖራል ቪዲዮ ለምን አልሰሩበትም አላውቅም፣ ግን ሊያወጡት ይችላሉ ወይ ደግሞ ቪዲዮ ሰርቶ ሊያሳዩን ይችላሉ። ከውጭ የተላከላት ትልቅ ስጦታ አለ እየተባለ በውስጥ መስመር መረጃ ደርሶኛል። ያንን ነገር ለማየት እኔ በጣም ቸኩያለሁ። እኔ ከምነግራችሁ ቪዲዮ ሲፖሰት ነግራችኋለሁ። አብሯችሁን ቆዩ። እጅግ በጣም ደስ ብሎኛል።